አዲስ ሳምንት ስንጀምር አንድ ነገር ላስታውሳችሁ እፈልጋለሁ። እግዚአብሔር የቀረህን ሊባርክ ይችላል፣ ያጣኸውን ሳይሆን። ባለፈው ሳምንት የእግዚአብሔርን ታማኝነት የሚያሳዩ ሦስት አስደናቂ ታሪኮችን አይተናል። መበለቲቱን ትንሽ የዘይት ማሰሮ ይዛ አየናት። ከጥቂት መጠን በስተቀር ምንም አልቀረችም። ነገር ግን እግዚአብሔር በቤቷ ውስጥ ያለው እያንዳንዱ ማሰሮ እስኪሞላ ድረስ አበዛው። ታሪኳ እግዚአብሔር ብዙ እንደማያስፈልገው ያስተምረናል። እርሱ የእናንተን እምነት ብቻ ይፈልጋል። ከዚያም ሁሉም ነገር ማለት ይቻላል ያጣችሁን ሩትን አየን፣ ባሏን፣ ቤቷን፣ ደህንነቷን። ነገር ግን እግዚአብሔር ፍርስራኋን ወስዶ ሕይወቷን በክብር በፍቅርና፣ በአዲስ ጅምር እንደገና ገነባት። ታሪኳ የወደፊት እጣ ፈንታችሁ እንዳልተበላሸ ያስታውሰናል። እግዚአብሔር እንደገና ሊጽፈው ይችላል። በሰራብታ የነበረችውን መበለት የመጨረሻ ምግቧን እየዘጋጀች ታሪኳ እንዳበቃ እየሰብና አየናል። ነገር ግን በየቀኑ እግዚአብሔር ዱቄትና ዘይት ሰጣት። ታሪኳ እግዚአብሔር እንደማይረሳ ያስተምረናል። ስለዚህ ዛሬ ድካም ከተሰማህ እምነትህ ትንሽ፣ ጥንካሬ ትንሽ፣ ተስፋ ትንሽ እንደሆነ ከተሰማህ እነዚህን ሦስት ሴቶች አስታውስ። እግዚአብሔር አንዲት ሴት የቀረችውን አብዝቶታል። ሌላ ሴት ያጣችውን መልሷል። ታሪኳም እንደተጠናቀቀ ለገመተች ሴትን ሰጠ። ለአንተም እንዲሁ ሊያደርግልህ ይችላል። ዛሬ ያለህ ነገር ሁሉ ትንሽ ቢሆንም፣ ለእግዚአብሔር ስጠው። የተሰበረ ስሜት ከተሰማህ ሊፈውስህ ይችላል። ባዶነት ከተሰማህ ሊሞላህ ይችላል። ፍርሃት ከተሰማህ ሊሸከምህ ይችላል። በዚህ ሳምንት በማወቅ በልበ ሙሉነት ተራመድ። እግዚአብሔር ያይሃል። እግዚአብሔር ያስብልሃል። እግዚአብሔር በማያዩ መንገዶች እየሰራ ነው። ታሪክህ አላለቀም። ተአምርህ አላለቀም። እናም እግዚአብሔር ወደዚህ አዲስ ሳምንት አስቀድሞ ቀድሞሃል። ይህ መልእክት ካበረታታህ ለተጨማሪ ሳምንታዊ ማበረታቻዎች ላይክ እና ሰብስክራይብ ያደርጉ።